የቅዱስ ጊዮርጊስ እንግዲህ ጠቅላላ ጉባኤ ካደረገ ሁለት ሳምንት አልሞላውም። በዚህ ሁለት ሳምንት ውስጥ እንግዲህ ያልተጠበቀ ውሳኔ ተሰምቷል። የፍርድ ቤት እግድ እንደወጣበት ሰምተናል። የአዲስ የተመረጠው ቦርድ የፍርድ ቤት እግድ ወጥቶበታል። ምናልባት የቅዱስ ጊዮርጊስ ጠቅላላ ጉባኤ ሲደረግ ብዙ ክርክርና ውዝግቦች የነበሩበት ነበረ። በዛ ውዝግብና ክርክር ውስጥ ሆኖ ነው ይሄ ምርጫ የተደረገው። እዛም ውስጥ ብዙ ተቃውሞች ነበሩ። እንግዲህ ብዙ ተቃውሞ ወደ ፍርድ ቤት ሄዶ እንግዲህ የፍርድ ቤት እግድ እንዲወጣበት ተሰምቷል። ቅዱስ ጊዮርጊስ እንግዲህ እንደዚህ አይነት አስተዳደራዊ ጉዳዮች ብዙ እየረበሹት ይመስላል። ሜዳ ላይ ጥሩ ጥሩ ወጣት ተጫዋቾችን ይዟል ባለው መልኩ ጥሩ እየተንቀሳቀሰ ነው ያለው፣ ግን አስተዳደራዊ ጉዳዮቹ አሁንም እልባት አላገኙም። እየተንከባለሉ እየመጡ አሁንም እረፍት የሚሰጡ አይመስሉም። ይህ አስተዳደራዊ ጉዳዮች ግን ወደ ሜዳ ገብቶ ክለቡ ላይ አሉታዊ ተጽዕኖ እንዳያሳድር ይሰጋል። ይህን ጉዳይ እንመልከት። ቅዱስ ጊዮርጊስ ጉዳይ እንግዲህ እኔ አላውቅም እንግዲህ ክለብ ውስጥ በእድሜም በእውቀትም እጅግ በጣም ትልቅ የምንላቸው ሰዎች ያሉበት ክለብ ነው። ይህ ክለብ ግን ከጊዜ ወደ ጊዜ ከችግር ወደ ችግር፣ ከውዝግብ ወደ ውዝግብ መሄዱን ግን ተያይዞታል ወይም ስራ አድርጎታል ብሎ መውሰድ ይቻላል። ባለፈው ጊዜ እዚህ በነበረን ፕሮግራም ላይ ጠቅላላ ጉባኤው ከመደረጉ በፊት የተነጋገርናቸው ያወራናቸው ነገሮች ነበሩ። ይህ ጠቅላላ ጉባኤ ከመደረጉ በፊት በክለቡ ውስጥ ሰላም፣ አንድነት መቅደም አለበት። የክለቡ ሎጎ መረጋገጥ አለበት። አንድ ቤተሰብ አንድ ክለብ የሚለው መርህ ተግባራዊ መሆን መቻል አለበት። ያለበለዚያ ለደጋፊዎቹ ሪንግ ማዘጋጀት ነው የሚሆነው። ምክንያቱም በተለያየ ጽንፍ ውስጥ ያሉ ደጋፊዎችን አንድ አዳራሽ ውስጥ አዘጋጅተህ ምን እንዲያደረግ ሁሉ የሚል ነገር አንስተን ነበር። ሰላም ይቅደም፣ ፍቅር ይቅደም፣ አንድነት ይቅደም። ጊዮርጊስ የሚታወቀው በአንድነቱ ነው በፍቅሩ ነው የሚታወቀው እንጂ በእንደዚህ አይነት ውዝግብ አይታወቅምና ያ መደረግ ነበረበት ብለን ተናግረን ነበር፣ ግን ያ አልሆነም። ያ ያለመሆኑ ደግሞ የፈራ ነው የተናገርነው ነው ነገር በተግባር ታይቷል። ጠቅላላ ጉባኤው ላይ ታይቷል። ጠቅላላ ጉባኤው ላይ ከታየ በኋላም ደግሞ ውዝግቡና ጸቡ ቀጥሏል። ሰሞኑን ባለኝ መረጃ በአንድ ጨዋታ ላይ በአዲስ አበባ ስቴዲዮን በተደረገ ጨዋታ ላይ የአንድ ደጋፊ ጥርስ ወልቋል ወደ አራት ያህል ጥርሱ ወልቆ አሁን እንዲያውም ገንዘብ ማሰባሰብ ላይ የተደረሰበት ሁኔታ ነው ያለው። ይሄ ሁሉ የተፈጠረው በምንድን ነው? በልዩነት ውስጥ በመሆኑ ምክንያት የተፈጠረ ነው። ደጋፊዎች በዚህ ደረጃ እስኪደባደቡ፣ የሰው ልጅ ጥርስ እስኪወልቅ ድረስ ምንድን ነው የሚፈለገው? ጊዮርጊስ ምንድን ነው ያለው? ጊዮርጊስ ውስጥ አመራሩ በዚህ ሁኔታ ውስጥ ይህን ክለብስ እንዴት ብሎ ነው የሚመራው የሚለው ነገር እጅግ እጅግ በጣም የሚያሳስብ የሚያሳዝን ነገር ነው እየተደረገ ያለውና የእድሜያቸውን የእውቀታቸውን ያህል የክለቡ ታላላቅ መሪዎች ምን እንደሚፈልጉ ምን እያደረጉ እንደሆነ እኔ በፍጹም ሊገባኝ አልቻለም። እና አሁን አለ አዲሶቹም አመራሮች መከራን የሆነባቸው አሁን አንዱን ይዘው ሊያስታርቁ አንዱ ጋር በቃ ሽምግልና ላይ ነው ያሉት። አሁን አዲሶቹ አመራሮች በእንደዚህ ሁኔታ ቅዱስ ጊዮርጊስን እስከ መቼ ነው የምትመረው? አቶ አብነት እዚያ ሆኖ በሪሞት ኮንትሮል ክለቡን ልምራ እያለ ነው። እዚህ ሆኖ መምራት ያልቻለውን እዛ ሆነ እንዴት ነው የምትመራው ጊዮርጊስን እንዴ ሃያ አመት ሙሉ ውዝግብ። እኔ ምን ለምን እንደማይሰለችው አቶ አብነትም እኔ ግራ የሚገባ ነገር ነው የምታየው። እና አሁን ደጋፊዎች ይሄ ስለመረራቸው ይሄን እንደሚያደርጉም ይጠበቅ ነበር። አሁን ሄደው ከሰዋል ተደራደሩ ነው የተባሉት፣ ተስማሙ ነው የተባሉት። እንግዲህ የማይስማሙ ከሆነ ፍርድ ቤቱ ደግሞ በቀጣይ እርምጃዎችን ሊወስድ እንደሚችል ትላንትና ያገኘነው መረጃ የጽሑፍ መረጃዎች ያሳያሉ። ስለዚህ አሁንም ውዝግቡ ቀጣይነት እንዳለው፣ በአሁን ባለው ሁኔታ ሊስማሙ እንደማይችሉ ነው የሚጠበቀው። ምክንያቱም ልዩነቱ ብዙ ስለሆነ በዚህ ጊዜ ውስጥ ይስማማሉ ተብሎ አይጠበቅም። ስለዚህ በዚህ ሁኔታ ወዴት ነው የሚሄዱ ያሉ? ለምንድን ነው ሰከን ማለት ያልተቻለው? እንዴ ከአመራሩ እኮ ወጣቱ አሁን እየተከራከረ ያለው እኮ ወጣቱ ነው። እነሱ ደግሞ እየመሩት ያሉት ደግሞ በእድሜም በእውቀት በጣም ትልቅ የሆኑ ሰዎች ናቸው። እነሱ ሰከን ብለው ለምንድን ነው መወያየት የማይችሉት? እና ይሄ ጊዮርጊስ ጉዳይ ለምንድን ነው ለአንዴና ለመጨረሻ ጊዜ የማይፈታው የሚለው ነገር እጅግ እኔ ምን እኔ እውነት ለመናገር ረጅም አመት ቆይቻለሁ። በደንብ የክለቡን አመራሮች አውቃቸዋለሁ። አንዳንዶቹ ወዳጆች ናቸው፣ ማከብራቸው ሰዎች ናቸው። ነገር ግን አሁን ግን በዚያ ደረጃ ላይ እያገኘኋቸው አይደለም። ልዩነቶች እንዳሉ ይገባኛል፣ አንዳንድ ነገሮችን እረዳለሁ። ነገር ግን በዚህ ደረጃ ግን ልዩነት ውስጥ ሆነ የሰው ጥርስ እስኪወልቅ፣ የሰው አካል እስኪወልቅ ድረስ ግን የሚያደርስ ነገር አለ ብዬ አላስብም ነበር። ነገር ግን አሁን እውነት ለመናገር ጉዳዩን ከስፖርታዊ ጉዳይ ወጣ አድርገህ እንድታይ የሚያደርግ ብዙ ነገሮች እያስገደዱ ነው። አንዳንድ መናገር የማንፈልጋቸውን ነገሮች ሁሉ እንድትናገር እያስገደደ ይሄ ስፖርት ነው። በቃ ሰርታል። አሁን ደግሞ አዲስ ደግሞ የሚሰራ አካል ሲመጣ ደግሞ ማስረከብ፣ መጠየቅ የምትፈልገው ነገር ካለ ደግሞ አሁንም ባለቤት ነህ የግድ ባለቤት ለመሆን አመራር መሆን አይጠበቅብም እና በዚህ ሁኔታ ላይ ነው ያለውና፣ ጉዳዩ ከእለት እለት እየተባባሰ እየመጣበት ሁኔታ ነው ያለው። አሁን ጉዳይ ይፋ ከሆነ በኋላ በማህበራዊ ሚዲያ ላይ የደጋፊውን ስሜት እየተመለከትን በጣም በጣም ጨምሮ ነው የመጣው። ደጋፊ እና መቼም ሊለቀውም አይችለው ደጋፊ ነው አሁን ከሴዶም የሸሹት አንጋፋ የምትላቸው ደጋፊዎች ከዚህ በፊት ይህ ችግር እንደሚመጣ የተናገሩ ደጋፊዎች ሳይቀሩ ሰሞኑን ወደዚህ ትግል ሊቀላቀሉ እንደሆነ እየተናገሩ ነው ያሉ። በቃ ይህ ነገር መቆም አለበት ወደሚል ነገር እየተመጣ ነው ያለውና የጊዮርጊስ ችግር ከጊዜ ወደ ጊዜ እየተባባሰ የመጣበት ሁኔታ አለ። ይሄ ጉዳይ የኢትዮጵያ እግር ኳስ ፌዴሬሽን የኢትዮጵያ ወጣቶችና ስፖርት ቢሮ፣ የአዲስ አበባ ወጣቶችና ስፖርት ቢሮ ጉዳዩ ላይ በቀጥታ ተሳታፊ መሆንና ጉዳዩን ለአንዴና ለመጨረሻ ጊዜ መጨረስ መቻል ያስፈልጋል። ይሄ ጉዳዩን ስቴዲዮም መጥቷል። አሁን ላይ ደግሞ በከተማዋ ከፍተኛ የሆነ ጸጥታ እንዲኖር ይፈልጋል። ከጸጥታ ጋር ከስፖርታዊ ጨዋነት ጋር ተያይዞ የሚነሱ ብዙ ነገሮች አሉ። ስለዚህ ወደ ስቴዲዮም መምጣቱ አይቀርም። ስለዚህ በእነሱ ምክንያት ደግሞ ሌላው ሰላማዊ የስፖርት ቤተሰብ ደግሞ መረበሽ የለበትም። ስለዚህ ጉዳዩ እንደ ከዚህ ቀደሙ በቀላሉ የምትመለከተው ጉዳይ ሳይሆን በትኩረት ልትመለከተው የሚገባ ትልቅ ትልቅ ሀገራዊ ጉዳይ ነው፣ ጉዳይ ጊዮርጊስ ጉዳይ። ስለዚህ መንግስትም ማንም በዚህ ጉዳይ ላይ ሌሎች ክለቦችም ቢሆኑ ሌሎች ክለቦችም ቢሆኑ እንደዚህ አይነት ጉዳዮች ስፖርት አካባቢ መነሳት የለባቸው። ይሄ የግለሰብ ምናምን ጉዳይ አይደለም የአገር ጉዳይ ነው። ስለዚህ በዚህ ጉዳይ ላይ ገብተው እንደተባለው ፍርድ ቤቱ በስምምነት በድርድር ጨርሱ ነው እያለ ያለው። ስለዚህ ያንን በዛ መልኩ ማጠናቀቅ ያስፈልጋልና ይህ ውዝግብ አንድ ቦታ ቢቆይ መልካም ነው ብዬ ነው የማስበው። ዞሮ ዞሮ ይሄ ልዩነት ያመጣው የግል ስሜትና ፍላጎትን ከማስረጽ አንጻር የመጣ ልዩነቱ ሰፍቶ እንደዚ አይነት ነገሮች እንደመጡ በባለፈው ፕሮግራማችንም፣ እዛም ያየናቸው ነገሮች እንደዚ አይነት ነገሮች ሊከሰቱ እንደሚችሉ ምልክት የሚሰጡ ነገሮች ነበሩ። ግን በጊዮርጊስ ነው እየተጣሉ ያሉ። ስለዚህ ጊዮርጊስን ማሰብ ወደ አንድ መምጣት ያስፈልጋል። ልዩነቶች በሰፉ ቁጥር ደግሞ እንግዲህ የሚጎዳው የሚጎዱት ክለቦቻቸውን ነው ክለቡን ነው ራሱን ክለቡን ስለሆነ የሚጎዱት ቆም ብሎ ማሰብ ይገባቸዋል። ሌላኛውን እንግዲህ ኢትዮጵያ ቡና እንመልከት። ሁለቱን ክለቦች በየራሳቸው ብዙ ምቾት ላይ አይደሉም። እንግዲህ ከተማ ሁለቱ ክለቦች አሁንም፣ ኢትዮጵያ ቡና ደግሞ በሌላኛው እንግዲህ የውጤት ቀውስ ውስጥ በመሆኑ ምክንያት ብዙ ነገሮችን እየሰማን ነው። ትናንት አመሻሽም የተሰማ ዜና አለ አቶ ገዛኸኝ የመልቀቂያ ደብዳቤ አስገብተው ደብዳቤያቸው ተቀባይነት አግኝቷል፣ የሚሉ ነገሮች አሉ። እንዲሁም ተጫዋቾችንም እንዳናገሩ ቦርዱ ቅድም እያነሳ ነበር ና አጠራ አድርገን እንመልከተው። የኢትዮጵያ ቡና ጉዳይ ነው ያው የኢትዮጵያ ቡና ደጋፊ እንግዲህ ባለፈው ሳምንት በስቴዲየም የተፈጠረው ጉዳይ እንደዚህ በቀላሉ የምትመለከተው ጉዳይ አይደለም። ከፍተኛ የሆነ ተቃውሞ፣ ከፍተኛ ቅሬታ ተሰምቷል ስታዲየም ላይ ስለዚህ ለዛ መፍትሄ መስጠት እንደሚያስፈልግ እኛም ተናግረናል። ይህን ጉዳይ ለማርገብ ከቦርዱ የሚጠበቁ ነገሮች እንዳሉ የጠቀስንበት ሁኔታ አለ። ስለዚህ ከዚህ ጋር ተያይዞ በዚህ ሳምንት ቦርዱ በይፋ የሚያሳውቃቸው አንዳንድ ውሳኔዎች ይኖራሉ ብዬ ነው የምጠብቀው። በወሬ ደረጃ ቀደም ሲል ያልከው የክለቡ ስራ አስኪያጅ አቶ ገዛኙ ወልዴ ራሳቸውን ከኃላፊነት እንዳገለሉ እየተነገረ ነው ያለው። እየተነገረ ነው ያለው። አገለሉ የሚል ነገር የለም። እንግዲህ የራሳቸው አገለሉ ወይስ ቦርዱ አግሉ ብሏቸው አገለሉ? ያው እኛ ሀገር ከተወሰነ ጊዜ ወዲህ ልታባረር የምትፈልገውን ሰው አባረርን ከምንለ ደብዳቤ አስገባ የሚል ነገር አለ። ስለዚህ በእንደዛ መልኩ ይሁን አይሁን አይታወቅም። ግን ዞሮ ዞሮ ቦርዱ እርምጃዎችን ለመውሰድ ጉዳዮችን በጥልቀት እየተመለከተ እንደሆነ እየተሰማ ነው ያለው። ከአሰልጣኝ ጋር ተያይዞም እንደዚሁ እየተሰሙ ያሉ መረጃዎች አሉ። ነገር ግን አሰልጣኝ አብይ ካሳሁን እስከ ትላንትና ሰዓት ድረስ ከሰዓት በኋላ ነው ትላንትና ምትልምምድ የሰረው ቡድኑ እዛ ድረስ ቡድኑን እያሰሩ እንዳሉ ይታወቃል። ነገር ግን ከቡድኑ ጋር ተያይዞ የአንዳንድ አሰልጣኞች ስም መነሳት የጀመረበት ሁኔታ አለ። ያ ግን እስከምን ድረስ ይደርሳል የሚለው ምንም የሚታወቅ ነገር የለም። ዞሮ ዞሮ ግን ስታዲየሙን ድባብ መጠበቅ፣ የክለቡን ሰላም መረጋጋት ማስጠበቅ ከቦርዱ ስለሚጠበቅ ቦርዱ እንግዲህ ዛሬ ሊሆን ይችላል ነገር አንዳች የሆነ ያልተጠበቁ ደጋፊውን ስሜት የሚጋሩ ውሳኔዎችን ይወስናል ተብሎ ይጠበቃል። አዎ አዳዲስ መረጃዎችን ኢትዮጵያ ቡና ቤት ልንሰማ እንችላለን። እንግዲህ እነዚህ ውሳኔዎች ምናልባት ዛሬ አለያም ሰኞ የሆነ አዲስ ነገሮችን የምንሰማበት እድል ይኖራል። እንግዲህ የኢትዮጵያ ቡና የደጋፊዎች ተቃውሞ እልባት ሊያገኝ ይችል ይሆናል፣ አናውቅም። እንግዲህ የሚወሰኑ ውሳኔዎች የሆነ ነገር ይዞ እንግዲህ እሁድም ወሳኝና ትልቅ ጨዋታ አለ አለው። በሊጉ ጠንካራ የሚባለውን አዳማ ከተማ የሚገጥመው እስካሁን በኢትዮጵያ ፕሪምየር ሊግ ሰላሳ ስምንት ጨዋታዎች ውስጥ ምንም ጎል ያልተቆጠረበት ቡድን አዳማ ከተማ ነው። ጎሎች አላስተናገደም። በአንጻሩ ደግሞ እሱ የሚያስቆጠረው አንድ ጎል ብቻ ነው። ስለዚህ ከአዳማ ጋር የሚያደርገው ጨዋታ ደግሞ የቡናን አጠቃላይ ሁኔታ የሚወስን ይሆናል እና የውዱ ጨዋታ ፍጹም የሚጠበቅ ጨዋታ ነው። ቀን ሰባት ሰዓት ላይ ይደረጋል። አዎ የሚጠበቅ ጨዋታ ነው። እንግዲህ የምንመለከተው ነው የሚሆነው በቀጣይ ውድ ተመልካቾቻችን የአምስተኛ ሳምንት የሲቢኤ ኢትዮጵያ ፕሪሚየር ሊግ ጨዋታዎችን በተመለከተ እንዲሁም ደግሞ አዳዲስ መረጃዎችን ያጋራንበት የዛሬው የብስራት አተታ ፕሮግራማችን የተከታተላችሁትን ይመስል ነበረ። ፕሮግራሙን አዘጋጅ ወደ እናንተ በማድረሱ መላኩ ወልደ ሰንበትና እኔ አንተ ታረቀ ከመላው የስዱ ባለሙያዎች ጋር በጋራ መሆን አብራራችሁ ቆይታ አደረግን። ያላችሁን ሀሳብ አስተያየት በኮሜንት ሴክሽን ላይ ያካፍሉ፣ እንዲሁም የዩቲዩብ ቻናላችንን ላይክ፣ ሸር፣ ሰብስክራይብ ማድረጋችሁን እንዳትዘነጉ። ሰናይ ጊዜን ተመኝ